ሰላም ሰላም የቻናል ቤተሰቦች እንዴት ናቸው? በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። አማርኛ ቃል ምስረታ ይህን ፊደል መጀመሪያ በመጠቀም ቃል መስርቻለሁ ማለት ነው። ይህን ፊደል መጀመሪያ መጀመሪያ ሁሉ ፊደል ላይ መጀመሪያ መጀመሪያ በማድረግ ትንሽ በፊት ይሰራላችሁ የነበሩ በሶስት ፊደል እና በአራት ፊደሎች በሁለት ፊደል ነበር፣ በአጫጭር ቃል ነበር የመሰረት ነበር። ዛሬ ደግሞ መጀመሪያ የን በመጠቀም ትንሽ ከአራት ፊደል ከአምስት ፊደልም በላይ ብዙ የሆኑ ማለት ነው ከአራት ፊደል እና ከሶስት ፊደል የሚበልጡ ቃል ምስረታዎች የዠመጥቻለሁ ማለት ነው። እናንተ ከኔ ጋር አብራችሁ በመቆጠርና አብራችሁ በማንበብ ትከታተላላችሁ ማለት ነው። ምን አልኳችሁ? መጀመሪያ የን ፊደል በማስገባት የን ፊደል እዚህ ጋር ጽፍያት አለው ይሄ ፊደል እቺን ትመስላለች ማለት ነው። የ ዩ ይ ያ የ ይ ዮ ትላለች ይሄ ፊደል ማለት ነው። ይሄ ፊደል እንደዚህ ናት እና እቺን የን ፊደል እቺን የን ፊደል በመጠቀም ነው እዚህ ላይ የሰራሁት ቪዲዮ የን ፊደል በመጠቀም ነው። እናንተ አብራችሁ ከኔ ጋር ወደታችሁ ወደታችሁ ቆጥርላችኋለሁ ከኔ ጋር አብራችሁ ደብተርና እስክሪፕቶ ይዛችሁ እየጻፋችሁና አብራችሁ ከኔ ጋር እየቆጠራችሁ ትከታተላላችሁ። ከዛ ረጅም ጽሑፍ ማንበብ ትችላላችሁ ማለት ነው። ምክንያቱም ከዚህ ጋር የጻፉትኝ ይህን ፊደል እየተጠቀሙ የቃል የመሰረቱት ቢያንስ ስንት ፊደል መሰላችሁ? በቃ ከአምስት ፊደል በበላይ ነው በአንድ ላይ ሆኖ ግን ቃል ቃል ምስረታ ነው ረጃጅም ሆኖ ቃል ማለት ነው። እና ከኔ ጋር አብራችሁ ታነባላችሁ። ቀጥታ ወደ ቪዲዮ እገባለሁ። መልካም ቆዩ። ቪዲዮ ላይክ አዲስ የሆናችሁ ሰብስክራብ እያደረገች ተከታተሉ። ሁሌም የምለቀው ቪዲዮ እንዲደርሳችሁ በቀን በቀን ሁሌ የምለቃለሁ እና ከዚያው ዩቱብ ላይ ማጥናት መማር ትችላላችሁ ማለት ነው እሺ። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆዩ። እሺ፣ ተመልሻለሁ። በመጀመሪያ ያው ርዕስ ጽፍ ያለው አማርኛ ቃል ምስረታ ነው የሚለው አማርኛ ቃል ምስረታ ይላል። ከዛ ወደታች ወደታች አነባለሁ አብራችሁ ከእኔ ጋር ትቆጥራላችሁ። እሺ የ ማ አራተኛ ይታወቅ የማይታወቅ የማይታወቅ የማይታወቅ ይላል ማለት ነው። እሺ ቀጥሎ ደግሞ ሆንም የ የነ ሁሌ የሚያስገባው ጀመረ ማ ይ ታ ሰብ በአንድ ላይ የማይታሰብ፣ የማይታሰብ፣ የማይታሰብ በአንድ ላይ የማይታሰብ ይላል ማለት ነው። ስንት ፊደል ነው ማለት ነው? አንድ ማ ሁለት ይ ሶስት ታ አራት ሰ አምስት ስድስት ፊደል ማለት ነው። ስድስት ፊደል አንድ ላይ ቃል ምስረታ የማይታሰብ። ለምሳሌ ጀማሪ የሆናችሁ ተማሪዎች ሁለት ፊደል ሶስት ፊደል በዛ ሲባል አራት ፊደል ብቻ ማንበብ እየቻላችሁ ከዚያ በላይ ሲሆን ከመሀል ደርሳችሁ ይቋረጥባችኋል፣ ትንፋሻችሁ ይቆራረጣል ማለት ነው። ረጅም ጽሑፍ ለማንበብ በተለይ ጀማሪ የሆናችሁ ተማሪ ማለት ነው። ይህን እናንተ ከኔ ጋር አብራችሁ ትቆጥራላችሁ። መጀመሪያ ለማቆጠር ነው። የማይታሰብ የማይታሰብ የማይታሰብ። ግን ከዛ በፊት ፊደል በደንብ አድርጋችሁ ከቆጠራችሁ እንደዚህ ነገር አይከብዳችሁም ማለት ነው። እሺ ቀጥሎ የማይመስል። ማ ኢ መ ስ ል። የማይመስል፣ የማይመስል፣ የማይመስል፣ የማይመስል በአንድ ላይ የማይመስል ይላል ማለት ነው። እሺ ቀጥሎ ደግሞ ያ ለም ክ ና የት ያን ይችን ፊደል የአራተኛዋን ያን የተጠቀምኩ ይችን ማለት ነው ይችን ፊደል ነው የተጠቀምኳት። ያ ለም ክ ና የ ት መቆጠር ያለ ምክንያት ያለ ምክንያት ያለ ምክንያት ይላል ማለት ነው። እሺ በስተ መጨረሻ የ ማ ይ ረ ባ አራተኛ በአንድ ላይ የማይረባ። አሁን እነዚህ አምስት ፊደሎች ናቸው። ከነዚህ ቀለል ይላሉ። ሲያጥር ይቀላል፣ ሲረዝም ደግሞ ለአጠራር ከበድ ይላል ማለት ነው። የማይረባ የማይረባ። ከዚህም የረዝምም አለ። ያው ይህን ስታነቡ ያም እየቀለላችሁ ይለማል። ከዛ በሁለተኛው ሲሄድ የማይ ባል የማይ ባል የማይባል ባል የፊደል ማፊደል የማይባል ይፊደል ይላል ማለት ነው። እሺ ቀጥሎ የ ማ ይ ቻ ል የማይቻል የማይቻል። እሺ እሺ። ቀጥሎ የማይደረግ የማይደረግ የፊደል ማ አዚያ ይ ከዚያ ደ ከዚያ ረ ከዚያ ግ የማይደረግ የማይደረግ። ከዛ የማይቀር የማይቀር የማይቀር የማይቀር ከዚያ መጨረሻ የማይነገር የማይነገር የማይነገር የማይነገር ይላል ማለት ነው። በመጨረሻ ከዚያ በመጨረሻው ሄደን የ አሁንም ጠቅላይ በአንድ ላይ የጠቅላይ የጠቅላይ የጠቅላይ ይላል ማለት ነው። አብራችሁ ከኔ ጋር ስትቆጥሩ እየገባችሁ ይሄዳል። አፋችሁ ከኔ ጋር አብሮ መቆጠር አለበት። የጠቅላይ ቀጥሎ የገንዘብ የገንዘብ የገንዘብ የገንዘብ በመጀመሪያው ሁሌም ሁሌም ያደርኳት የን ፊደል ነው። የገንዘብ እሺ የጀመሩት የጀመሩት የጀመሩት የፊደል ጀፊደል መፊደል ሩ ከዚያ ት የጀመሩት። ከዚያ የደህንነት የደህንነት የደህንነት የደህንነት በአንድ ላይ የደህንነት። በመጨረሻ የዘላለም ተከታታይ ፊደል ሲሆን የፊደል ዘፊደል ላ አራተኛ ለ ሳይሆን ላ፣ ቀጥሎ ለ ምህ በአንድ ላይ የዘላለም የዘላለም የዘላለም ይላል ማለት ነው። ይህን የሚመስል ቪዲዮ ነው ዛሬ ይችላችሁ የመጣው ማለት ነው። ይህን ፊደል መጀመሪያ በመጠቀም ያው በአንድ ፊደል ብቻ ብዙ ቃል ብዙ ብዙ ብዙ ሺህ ቃል መመስረት ይቻላል ማለት ነው። እኔ ዛሬ ይህን ፊደል በመጠቀም ይህን ፊደል ወዚ ላይ ጽፌላችኋለሁ። ይህን ፊደል ደግሞ አንዳንድ የምጠፋችሁ ካለ ከዚሁ ላይ ማየት ትችላላችሁ። እሷን ፊደል በመጠቀም ይህን በሚመስል ቃል መስርቼላችኋለሁ ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመለስ መልካም ሁኑ፣ ሰላም ሁኑልኝ። በውስጥ መስመር መጥናት የምትፈልጉ ከዚህ ጋር ባስቀመጡ ስልክ ሀይበሉን እንመልሳለን፣ እናስጠናችኋለን። በሳምንት አምስት ቀን በቀን አንዳንድ ሰዓት እናስጠናለን። ቶሎ ለማንበብ ቶሎ የምትፈልጉ ተማሪዎች ሀይበሉን ማለት ነው። ከዚያዎች ቪዲዮውን በቀን በቀን የምለቀውን እንዲደርሳችሁ ላይክ አዲስ ወይም ሰብስክራይብ ያደርጋችሁ ተከታተሉ። እዚያው ዩቲዩብ ላይ ማጥናት ማንበብ ትችላላችሁ ማለት ነው። ሁሌ ከተከታተላችሁ የምለቃቸው ቪዲዮዎች አጫጭር በጣም የማያሰላችሁ ስለሆኑ አስር ደቂቃ በዛ ቢባል ስምን ደቂቃ ስለሆኑ ስምን ደቂቃ ታግሳችሁ እስከ መጨረሻው ቪዲዮውን ተከታተሉ ማለት ነው። በሌላ ቪዲዮ እስከመለስ በድጋሜ በሰላም ቆዩኝ። ሰላም ሁኑ።